ከኤርትራ ጋራ ዘላቂ ሰላም መስረት እንችላለን። ዘላቂም ሰላም መስረት የምትችለው አሰብ ወደ ኢትዮጵያ ስትመለስ ብቻ ነው። ኤርትራ የኢትዮጵያ አካል ናት። ኢትዮጵያ ኤርትራን ኮሎናይዝ አርጋ አታውቅም። ኮሎናይዝ ያደረገቻት ጣሊያን ናት። የኢትዮጵያማ አካል ስለሆነች ኢትዮጵያ እንድትመለስ ነበር የምትታገለው። ይሄንን በጥሞና ከእነሱ ከነሱ ጋራ አስረድተን በፍጹም ኤርትራ ቅኝ ግዛት አይደለችም። በአፍሪካ ላይ ያልተገዙ ቢኖሩ ሁለት ሀገራት ኢትዮጵያና ላይቤሪያ ነው ብለህ በኩራት ትናገራለህ። የኢትዮጵያ ፕሮፌሰሮች፣ ምሁሮች፣ ተማሪዎች፣ ህዝቦች በሙሉ በኩራት እየኖርን ኢትዮጵያ አልተገዛችም እንላለን። ላይቤሪያም አልተገዛችም ጀግና ሀገራት ናቸው እንላለን። እኛ በታሪክ እሺ ኤርትራ በቱርክ ተገዝታለች። በግብፅ ተገዝታለች። በጣሊያን ተገዝታለች። በእንግሊዝ ተገዝታለች። አረ በማን ያል ተገዛችው? በብዙ ሀገራት ተገዝታለች። ታዲያ ከየት አባ ያመጣው ታሪክ ነው አልተገዛሁም ብለህ የምታወራው? ኤርትራ የኔ ነች የምትልከውን፣ እውነት እውነቱን እየመረረህ ዋጠው። ወዳጅ ስማ፣ ሼር አድርጉቴን ቪዲዮ ታሪኩን ላላወቀ ታሪኩን ይወቅ። ኤርትራ ህዝቡ ፈልጎን እስከተገነጠለ ድረስ ሉዓላዊነት ያላት ሀገር ክብር ያላት ሀገር ነች። ባህሩ የእኔ ነው ስትል በንግግር ድፍረት ነው ራሱ። የአንድን ሀገር ሉዓላዊነት መዳፈር ነው። አንድ ጠቅላይ ሚኒስትር የሀገር መሪ እንደዛ ሲል ጦርነት ማወጅ ነው፣ ሌላ አይደለም። የኤርትራን ህዝብ መናቅ ነው፣ የኤርትራን መሪዎች መናቅ ነው። በዚህ አጋጣሚ ሪስፔክት አለኝ ለኤርትራ ሕዝብ በሙሉ። እንወዳችኋለን፣ ወንድሞቻችን ናችሁ። ሼር አርጓት የሄድችን ቪዲዮ ትድረስ ለሁሉም ሰው። እውነት ነው። አልተገዛንም ካልክ ኤርትራ ያንተ እንዳልሆነች እወቅ። ማንም ኢትዮጵያዊ አለመገዛት ግን ወደህ የተገዛች ሀገር የኔነች ብለህ መጥራት ግን አትችልም። ይህንን ጭንቅላት ውስጥ መርምር።